ለጌዎች ወይም ለሌዝቢያንስ የተሰጠ መብት አለ፣ እኩል ነው። የካውንስሉ ዋና ጸሐፊ በመሆነ እዛ ሳውዝ አፍሪካ ብዙ የሚወራ ነገር አለ። በሳውዝ አፍሪካ ያለው የካውንስሉ ጽህፈት ቤት ወይም ደግሞ የካውንስሉ አገልግሎት እንደ አንድ ቅርንጫፍ ነው እንጂ ራሱን የቻለ አመራር የለውም ተብሎ ይታማል ማለት ነው። እውነት ነው ይሄ ነገር። በምንም መንገድ የተመሳሳይ ጾታ ጋብቻ መጽሐፍ ቅዱስ የሚፈቅደው አይደል። ቤተክርስቲያን በማሰራት ስም በኦርፋኔጅ ወይም ወላጅ አልባ ልጆች እናሳድጋለን በሚል ስም የሚመጣ ጥቅም እርግማን ነው ስለሆነ የሚመጣም ለሀገራችን በረከት ስለማይሆን መሪዎቻችን ቄሶች፣ ሊሆኑ ይችላሉ ፓስተሮች፣ ሾፖች፣ ወንጌላውያን፣ ነቢያት ልክ ያልሆነውን ጥቅም በመፈለግ የዘላለ ሕይወታቸውን እንዳያጡ በእውቀትም በተሞክሮም ታናሽ ወንድማቸው አበክሬ መናገር እፈልጋለሁ። ኢትዮጵያ ያለ የትንሽ የጎላ ነው የሚባሉ ሀሳቢዎችም አለ ሱቃቸው መቃጠሉ እንደገና ደግሞ ማፈን ነው። እንደት ንብረታቸውን በመያዝ ማለት ነው እና እንደ ይህ ነገር ወደ ኢትዮጵያ ሞርማ ያዘነበለበት ምክንያት ምንድን ነው? ሰው መግደል፣ ዝሙት፣ ግብረሰዶማዊነት፣ ሌዝቢያንስነት ይበረከቱ አቅመ ደካሞች ቤት የተሻለ ቤት ተገንብቶ በከተማ አስተዳደር ታድሏል።